አንተ ትፈልጋታለህ ወይስ አትፈልጋለሽ? በመሃላችሁ የሆነ ነገር አለ ብሎ እንደፈለጉ መለጣጠፍ ሌላ ነገር ነው። ስነ ስርዓት የምታወሪው ነገር ስለጣጠፍ አላየሽንም። እሺ ምን አንቺ እሱን ማመን እኮ ነው የምትፈልጊው። እሱ ምን እንደሚፈልግ አላውቅም። ገብቶሻል? ምን እንደሚፈልግ አላውቅም። እኔን እንኳን ተገናኝቶ በሰላም ማውራት እኮ አፈልግም። ፍቅረኛውን ነው የሚፈልገው ከኔና አንቺ መሃል ምን እንደሚፈልግ እጠይቀዋለሁ። አምነሽ ከሆነ ተቀጣያታለሽ። ግን እኔ እዛ ጋ ስነ ስርዓት ይኖር አያገባሽም ስለ እሱ። ስለዚህ ናከ እኔና አንቺ ባንደባበር ጥሩ ነው ሀይሚ እኮ በቃ እዛ ሆነ እዚህ ጋር ይብቃ። ሰላም ሰላም፣ ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ትናንት የተፈጠረውን ነገር አይታችኋል። ያየሁትን ነገር ያው ፐርሰናል ነገር ስለሆነ ወደ እናንተ ማቅረብ አልቻልንም። እንደዚህ አይነት ነገር ወደ እናንተ መቅረብ የለበት ምክንያቱም ብዙ ሰው አንዳንዱ ያው ለመጥፎ ነገር የሚጠቀመው ስለሚኖር ብለን ለእናንተ ማሳየት አልቻልንም። ግን ዳኒ ያሳየኝ ነገሮች በጣም ግራ የሚያጋቡ የሚያወዛግቡ፣ ለምን ከኛ መደበቅ እንዳስፈለጋቸው ግራ እስኪጋባኝ ድረስ ልረዳው አልቻልኩም። እና ዛሬ መጣሁት ብሩኬን ለመጠየቅ ነው። ማለት እኔ ጸብ፣ ጭቅጭቅ በጣም ነው የሰለቸኝ። እንግዲህ ዛሬ አንተን ብቻ ነው የምፈልግህ ብዬ ነግራለሁ። ከሶሲ ጋር ከመጣ የምሬን ነው የምነግራችሁ፣ በጣም በከባዱ እንጣላለን። በጣም ማለት ነው። እንዲህ ነው ብዬ ልነግራችሁ አልችልም። እኔ አስቀድሜ ተናግራለሁ። ለሱም ነግራለሁ። አንተን ነው የምፈልግህ ብዬ በማስጠንቀቂያ ነግራለሁ። ከመጣ እሱ ብቻውን ይምጣ ለስነ ስርዓት ሳንጨቃጨቅ እኔ ድብድብ ምናምን በጣም ነው የሰለቸኝ። በቃ እሱም ቶሎ ደርሶ ግንፍል ይላል። ዳኒም በቃ ሁለቱን አንድ ላይ ሳያቸው ይናደዳል። እኔም አንድ ላይ ሳያቸው እናደዳለው። ለምን ግራን እንደዚህ እንደምንሆን ግራ ነው የሚጋባኝ እና እነሱስ ለምንድን ነው እንደዚህ የሚሆኑት? ማለት ለምሳሌ አንዳቸውን ስንጠራቸው ሁለቱም ይመጣሉ፣ ተንጋግተው ተያይዘው ምናምን አብረው ይመጣሉ እና በጣም ነው የሚያናድደው እንደዚህ አይነት ነገር እና ማለት እኔ ብሩኬ ለምሳሌ ሶሲ ማግኘት ከፈለገ እኔ ሀይሚ ዛሬ ሶሲ ላገኛት ነው ምናምን ብሎኝ ቢሄድ ቢያገኛት ምንም ችግር እኮ የለውም። እንደውም ሌላ ነገር የሚያስመስለው ሳይነግረኝ እሷን በማግኘቱ እኔ አሁን ሌላ ነገር እንዳስብ ነው ያደረገኝ። እና እነሱ እኔ እንደ እህቴ ነው የማያት፣ እሷም እንደወንድሜ ነው የማየው ምናምን ነገር ትላለች። እንደዛ ከሆነ እንደዚህ አይነት ፎቶ መደዋወል ምናምን። ሰው እኮ እንደ እህት እንደ ወንድም የሚታያይ ሰው መቼም፣ ከእህታችሁ ጋር ከወንድማችሁ ጋር በየቀኑ አትደዋወሉ። እውነት ሳቷችሁ ንገሩኝ እስኪ። በየቀኑ እህቱ ጋር ወንድሙ ጋር ዛሬ ደውሎ ነገም ደውሎ በየሰዓቱ የሚደውል እህት ወንድም ካለ እውነትም በጣም ፍቅራቸው ይለያል ማለት ነው፣ እነዚህ ሰዎች ፍቅር ይለያል ማለት ነው። እኔ ወንድም እህት ማቀው በሳምንት አንዴ ወይ በሆነ ኬዝ የሆነ ጉዳይ ሲኖር እንደሚደዋወል ነው ማቀው እህት እና ወንድም ፋሚሊ፣ ምናምን የሆነ የተለያየ ቦታ ሆኖ ቢነፋፈቅ እራሱ ከስንት አንዴ ወይ ለሆነ ጉዳይ ቢደዋወል ነው። እነሱ ማታ አምስት ሰዓት ምናምን ኢንስታግራም ላይ ያው ዳኒ ያሳየኝ ቴክስት እንግዲህ፣ የኔ ቆንጆ ምናምን፣ የኔ ውድ ነው የሚባባሉት። እንደዚህ አሁን የሚባባሉ ከሆነ እኔ እንጃ። ለምን ለምን እኮ አላት አይደለም ወይም እሷም ለምን አለችው እኮ አይደለም፣ ግን ለምን መደበቁ አስፈለገ ማለት ኖርማል እህት ወንድም ከሆኑ ምንም ግንኙነት ከሌላቸው በመሃላቸው ለም መደበቁ አስፈለገ። እሱን ነገር ግልጽ አድርጎ እንዲነግረኝ እንፈልጋለሁ። እኔ በጣም ነው የከፋኝ። የምሬን ነው፣ ገባችሁ። እኔ እንደዛ መሆኔ ያለ ምክንያት እንዳልሆነ ሲጀመር ውስጤ ይነግሮኛል። በዚህ ልክ መቀራረብ፣ በዚህ ልክ እንደዚህ ምናምን ቪዲዮ በጣም የምትቀራረቡ ሲሆን የሆነ በጣም እኔ እንጃ እንዴት ብዬ ላስረዳችሁ። እንደዛ ካልሆነ በስተቀር ከአንድ ሰው ጋር እንደዚህ ከዚህ በላይ እንደዚህ ተከፋፍቶ ምናምን አላቅም? ይከብዳል በጣም እና ዳኒም ልክ ነው ብዬ አስባለሁ? እኔም ልክ ነኝ ብዬ አስባለሁ። ምክንያቱም እኔ ተናደድኩት ለምን ደበቁኝ ነው ለምን፣ ገባችሁ ለምን ለምን አስፈለገ እንደዚህ አይነት ነገር። ዳኒ ደግሞ ሶሲል ለስንት ነገር አስቧታል ለስንት ነገር ማለት ነውና እሱ ይሄን ሁሉ ነገር እያየ ይሄን ሁሉ ነገር ችሎ እስከ ዛሬ ድረስ ዝም ማለቱ እንደውም በጣም እንጃ አስተዋይ ሰው መሆኑን ነው የተረዳሁትኝ። እንዳሳየኝ ከሆነ እኔ እንጃ የሆነ መደባበቅ የሚያስፈልገው ነገር ላይሆን ይችላል በመሀላቸው ያለው ነገር ምናልባት ምንም እኮ ላይኖራቸው ይችላል። ግን ለምን ለምን ታዲያ ግልጽ አላደረጉም? ለምን ሲደዋወሉ ለምን አላሳወቁም? ለነገሩ ያው እንትና ጋር ልደውል ነው ብሎ የግድ ማሳወቅ አይጠበቅበትም። ብሩኬ ግን ፎቶ ለምን ለመገናኘት ታስፈለገ? ሳይነግረኝ ሳትነግረው ነግረው እሷ ለዳኒ ሳትነግረው ተውት፣ የኔ ግን ዳኒ ለስንት ነገር እያሰባት ሶሲ ሳትነግረው ብርኬ ማግኘት ማለት ምን ማለት ነው? እና ኖርማል ፍሬንድ ወይም ደግሞ እህትና ወንድም እንደዚህ ያደርጋል ወይ? እሱን ነገር ግልጽ አርጎ እንዲነግረኝ ይፈልጋለሁ። ዛሬ የምሬን ነው። እኔ ሌላ ወሬ፣ ሌላ ጭቅጭቅ፣ ሌላ ጸብ አልፈልግም። ለአንዴ እና ለመጨረሻ ነው የጠራሁት። እሱንም ብቻውን እንዲመጣ ነው፣ እንዲያስረዳኝ ይፈልጋለሁ። ዳኒ ያሳየኝ ነገር እውነት ለመናገር በሰዓቱ ከፍቶኛል ምናምን፣ ግን ለማመን በጣም እየከበደኝ ነው፣ ለመቀበል፣ ከራሴ ጋር ለማዋህድ በጣም እየከበደኝ ነው እስካሁን ድረስ ማለት ነውእና እሱን ነገር በደንብ እንዲያብራራልኝ እፈልጋለሁ። ብሩኬን እኔ እስከ ዛሬ ድረስ እንደዚህ መሆኖ ምናምን፣ ብሩኬን ሳላምነው ቀርቻ አይደለም፣ ግን አንዳንድ ሁኔታዎች እንዳታምኑት ያደርጋቸዋል፣ ሰውን እንዳታምኑት ያደርጋቸዋልና እኔ እንጃ። እኔ ዛሬ በቃ ለአንዴ እና ለመጨረሻ ጊዜ ጠይቄው እንዲያብራራልኝ ብቻ ነው የምፈልገው። ሌላ ምንም አልፈልግም። የሆነ አሁንም ድጋሜ ምናምን የሆነ አላ ምናገባሽ፣ እንደዚህ አይነት መልሶች ከሆኑ እኔ የምሬን ነው፣ በእንደዚህ ሁኔታ አልቀጥልም። የማያብራራልኝ ከሆነ በስነስርዓት የማያስረዳኝ ከሆነ ጓጓ ለማለት የሚሞክር ከሆነ እኔ ከዛሬ ጀምሮ የምሬን ነው የምነግራችሁ ደግሜም አላገኘውም። ከሱም ጋር አልቀጥልም። በቃ ይሄ የመጨረሻ ንግግሬ ነው። ምክንያቱም ሰው ነኝ፣ ይሰማኛል፣ አስባለሁ። የሆነ ነገር ሳይደስ ማይ ነገር ሳይ ይሰማኛል። ልበሳጭ እችላለሁ፣ ልናደድ እችላለሁ። ስለዚህ ይሄን ነገር ደግሞ በጣም ነው የሚያበሳጨው። የምር ከሆነ በጣም ነው የሚያበሳጨው። የምሬ ነው። ግን እኔ እስካሁን ድረስ መቀበል አልቻልኩኝም። ማመንም አልቻልኩኝም እና ብቻ ብሩክ እስኪመጣ እንጠብቀው። ብቻውን እንደሚመጣ ተስፋ አደርጋለሁ። ሌላ ነገር እንዲፈጠር ካልፈለገ ብቻውን መምጣት አለበት፣ ምክንያቱም ነግሬዋለሁ። በቴክስ ጽፌለት አለው ብቻህን ነው የምፈልግህ ከሶሲ ጋር እንዳትመጣ ብዬ ዝቼ ነው የተናገርኩት። እንግዲህ እሺ ብሏል። ብቻውን ከመጣ ይመጣል። ከእሷ ጋር ከመጣ አልጠይቀውም። ካሜራ አጥፍቼ ነው መሄደው ሲጀመር እራሱ ምክንያቱም አያስፈልግም፣ በቃ ሁሌ ሁለቱ አንድ ላይ ባየኋቸው ቁጥር እኔ ጭራሽ ሌላ ነገር ውስጥ እየገባሁ ነው። በጣም ጭራሽ የሆነ ብስጭት እያልኩኝ ነው። እኔ ደግሞ በዚህ ሰዓት መበሳጨት አልፈልግም። የሆነ ሰላም የምፈልግበት ሰዓት ነው፣ በዚህ ሰዓት ማለት ነው። እና ብቻ ቤተሰቦች አብራችሁ ይሁኑ። ያው ዳኒም ያለበት ሁኔታ እኔ ያለሁበት ሁኔታ ነው። ብቻ እሱም ከዛ በኋላ አላወራሁትኝም የሚገርማችሁ። ምክንያቱም ምን ብዬ አወራዋለሁ? ምን እለዋለሁ? የሁለቱ ሁኔታ በጣም ነው ግራ የሚያጋባው እሱም በእኔ ቦታ ሆኖ ለማየት ሞክራል ኔም በሱ ቦታ ወኝ ለማየት ለመረዳት ሞክራለሁ እና በጣም ነው ግራም ያጋባው። ብቻ ቤተሰቦች አብራችሁ ይሁን። እስኪመጣን ጠብቀውና ያለውን ነገር በደንብ አብረን እንጠይቀዋለን። ደህና ነሽ? ደህና ነኝ። ብቻዬን ስለመጣህ ደስ ብሎኛል። ብቻዬን እስከ ዛሬ እየሰማኝ አልነበረም። ዛሬ ሰምተኛል። ቢያንስ ተግባራዊ አድርገህ ሰው አለ። ምን ነው ያወራው ነገር በጣም ያናደኝ ነው። ምን እንደሚፈልግ ነው ያለ? ምን እንደሚፈልግ እኮ አይደለም ከእናንተ ምንም ፈልጉ አይደለም፣ ወይም ከአንተ ምንም ፈልጉ አይደለም። ግን እሱ ያያቸው ነገሮችን ሆነ የተካሄዱት ነገሮች ደስ አይሉ። እኔ ምንድነው ያየው? ምንድነው የተካሄደው? ማለት ቪዲዮ ላይ ፐርሰናል ኬስ ስለሆነ አላወጣናቸውም። እሱ ነው። አይኔን ግን አምነዋለሁ። አይኔሽን አምንሽ። እሺ ያን የነበረው ብሩክ ሆነ አለ። ኦኬ፣ ስለዚህ የቆየ ነው ማለት ነው። እዛ ጋር የምታውቂው ብሩክ ነው አይደለም? ግን በኔ ቦታ ብትሆን ያየው ነገር በጣም ነው ግራ የሚያጋባው። ልክ እኔ ዛሬ ከአንተ ጋር ልጣላ አይደለም። እያንዳንዱን ነገር ውሸት አልፈልግም። መቶ ፐርሰንት እርግጠኛ ከሶሲ ጋር ያሳየሽ ነገር አሁን ላይ እንዲህ እኔ የምታውቂው ብሩክ እንደዚህ የምታውቂው ብሩክ ነው? ምን ነው ምንም እኮ እንደሚያስደብር ነገር የለም። ለእናንተ ሁሉም ነገር ኖርማል ነው ማለት ነው። እሺ፣ ምን አድርገናል? እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት ቴክስት መጻጻፍ ምንድን ነው ብለሽ አውጪልኝ ሆኖ ነው የሚያቀርብ ነች ሚስቱ መቼ ገባው እንዴ! ወንድ ልጅ እኮ ነው፣ ሊቀና ይችላል፣ ሊሰማው ይችላል። መቼ ገባው ነው እና ታዲያ አንተ መቼ ገባው? እሱ አይቶኛል፣ ሳውራ አይቶኛል፣ አብሮ ይኖራል ወይ? ምን አይነት ንግግር ነው? ሳውራ አይቶኛል፣ አብሮ ይኖራል ወይ? ምንድነች ምናምን የሁሉ ሰዓት እንደማወራ በምን አውቀው ነው? ለምንድን ነው ሱልጣን የሚያንቺ ፈቃደኛ እሺ። ያየሁትን ስላየሁ ነው እኮ ምን። አይ ንገሪኛ፣ ምን አየሽ? አንድ ኮሜንት ምናምን አምናለ ወይስ አልተማራችሁም ነው። ዴታ ምን ማለት ነው ዴታ ታዩ 20 24 ነው ታው ያለፈ ነው የአመታት ነገር መናገር ሰው እኔ ስለሱ አይደለም እያወራው ያለውት እንድትረዳኝ እፈልጋለሁ። ምን ሆነሃል? መጀመሪያ ተረጋጋ።

እና አሁን ንዴቴ ስለበረደ መሰለ እንዲያገኙክ ንዴቴ ስለበረደ ምናምን እኮ አይደለም። አይምዚ በጣም በዳ ነው። እንደዚህ በዚህ የሆነ ነገር ባይኖር እርግጠኛ ነኝ እንደዚህ አይነት ቪዲዮ ለመስራት አትደፋፈሩም በእርግጠኝነት የዛሬ አመት ነው። እሱን ተወው እና የዛሬ አመቱን ተወው እና እኔኮ የሆነ ሳ ላይ ከዊናጋ ፕሌስቴሽን እየጫወቱ መታ ፕሌስቴሽን ቤት ቪዲዮ ይዛል። ለሰልፊ ቪዲዮ ሌላ ምን እሺ እሱ ስለሱም እያወራው አይደለም። እሱም የቆየ ነው። ዴቱን አይቼዋለሁ። እና ከዛ በኋላ ተገናኝታችሁ አታቁ? ምን ብንገናኝስ ምን ችግር አለ? ምን እሺ ምን ምን እንደራረጋለን? እንደዚያ አይነት ፎቶ ምን ነሳት? አይደለም እናስፈለገን ምን እንደዚያ አይነት እሺ እንደዚያ አይነት ስናፕ ቪዲዮ ምናምን ምን አይነት ፎቶ ሲጀምር ማለት ሶሲን ስታገኛት፣ እኔ ሶሲ ላገኛት ነው ብለህ ብትሄድ ምን ችግር አለው? እኔ አንቺ ከአንቺ ጋር ሆኜ ነው ሶከሶ ጋር እንደዛ እየርኩ ምናምን የማደርገው እ ሲጀመር ምን አይነት እስቲ እኔ እኔና ሷ አንቺ እንዲመተሽ እኔ እንዲናገር የሚያደርግ ነገር አለ እዛ ጋር ያናል ማይብ አይደለም፣ ማይም ራሴን ማቅሰው ነኝ። እሺ፣ እሺ፣ ራሴን ታቅሰው ነው። እሺ፣ ያ እንደዛ የሚያስደርግ ነገር አለ። አዎ፣ እኔ ግን አናዶኛል። ምክንያቱም እሷ ፍቅረኛ ያላት ሰው ናት። ተው፣ የኔ እናንተ፣ ሲጀመር የወንድ ጓደኛ የለሽ? ኖርማል፣ የለኝም ምንም የለሽም። አረ እባክሽ አዎ የለኝም። ምን አንተ ማታ አሉትስ አንተ ማታ በዙሪያሽ አሉትስ? እነሱ እኮ ወንድሞቼ ናቸው። ስለ ሶሲ አለማወቅ ነው ማወቅ ሌላ ነው። እኔ ሳላቅ በፊት ደግሞ መገናኘት ሌላ ነገር ነው። አልፈልግም። እሺ የጠራሽን ፐርፐዝ ምንድን ነው? ምን ልትሄድ ነው? ማወቅ ፈልጌ በመሀል ያለው ነገር ምን ነው? ነገር ነገር እንዴት ነው? ከየት አባቴ አምጥቼ ነው? ሌላ ነገር ምን? አግሪሻይም፣ በመሀላችሁ የሆነ ነገር እንዳለ ያስታውቃል። ብሩክ፣ እኔ በጣም ጠጥ እያልኳችሁ እየታገስኳችሁ ነው። ማርያም፣ ብሩክ፣ ወይ አንተ ትፈልጋታለህ ወይስ እሷ ትፈልግሃለች? በመሀላችሁ የሆነ ነገር አለ። እኔ አያገባኝም። እንደዚህ ብለሽ እኔ ላይ መጣሽ እንድትደመድሚ ምናምን አልፈልግም። አይ፣ ምንም አታውቂም። እሺ፣ አሁንም እየዋሸህ ነው ማለት ነው። እንደዚህ እንትን እኮ ነው እስኪጀመር አንገናኝ። በቃ፣ አሁንም እየዋሸህ ነው ምናምን እንትን እኮ ነው አንገናኝ እ እንገናኝ ዛሬም ለመጨረሻ ጊዜ ብዬሽ ነው። ስጀመር ያገኘሁት ስትጀመር እ አንቺ ስትፈልጊ ነው የምገኘው እኔ ስፈልግሽ ለምንድን ነው የማትገኘኝ? ነው ስፈልግልሽ ምክንያት ነው ሁሌ ከሰው ሲጋ ሆነህ ነው አንቺ ብሩክ አንቺ ነሽ እንዴ? ሲጀመር ሲቀር አልብላ ከእሷ ጋር ይዘህ የምትመጣው ምናምን። አንቺ ነሽ። ለምንድን ነው ሰው ክፉ እንዲናገር የምታደርጊው? ምን እያልሽኝ ነበር? እኔ የዛሬው ለቀን በፊት ምን

እንደዚህ ልባንገባ ይሻል ይሻል ምን ገና ገና ለገና ገና ማታቂ ሰው መጥቶ እንደዚህ እንደዚህ እና ነው በፊት እኔ ምን እየተ ታውቀውስ? ምን ትተዋወቃላችሁ ማለት ምን ማለት ነው? ዳኒ እኮ ነው የሚዲያ ሰው እኮ ነው ከሰው ጋር ስግባባ እኔ የሚዲያ ሰው እኮ ነው። እኔም የሚዲያ ሰው አንቺም የሚዲያ ሰው ነው። እና ታዲያ እንዴት ነው ትተዋወቃላችሁ? እና ታዲያ አወራሽ ነው ዳኒን አላውቀውም

አፈን ዝጋ። ምናም ምናም ብለሽኛል እኮ። እኔ ላይ ነው ራሱ መጥቶኝ ነገረኝኝ። ስሜን አያጠፋ እንታያለን። ከሱ ጋር ምን ነው ነገር እሱ ነው የቆየ ታሪክ ለምን እንደማመጥሽ? እንዲሁ ምን ስለዚህ? ከዚህ በፊት ምን ነበራችሁ? ነበር ምን ኖረኝ? ከዚህ በፊት ፍቅረኛ ለምን አስፈለገ? ምን ማለት ነው? እና ፍቅረኛ አይነት በየሻሉ። አሁን ምንድነው? ተወረንጂ ከዚህ በፊት ፍቅረኛ ብትሆንስ የሚበጠብጥ ነገር ነው። ሀይሚ፣ እኛ ለይቅርታ እኮ ነው እየመጣን ያለ ነው እናንተ የምታወሩት ነገር ምርጣት ነው ወይ? መልሽልኝ። አንቺ የምታወሩ ነገር ምርጣት ነው። ያለፈ ህይወት ሊኖራችሁ ይችላል ሰማካ እራስሽ እንደ ልካቴ አንቺ የምትወሪው ነገር እኔ ጋር ምንም ስሜት አይፈጠርም። ስማ ያለፈ ነገር ሊኖራችሁ ይችላል፣ ግን ደግሞ መቀራረብ ለምን አስፈለገ? ተቀራረብን እኔ ነገሮች ሊፎግሩኝ ይችላሉ፣ ግን አይኔን መቼም ልትፎግረው አችልም። እሺ ብሩክ እዚህ ጋር ስተተኛ ከሆነ አምናለሁ ስላላት

ሁሉ ነገር በጣም ብዙ የሚሰማኝ። እሺ እኔ አንቺ የትኛው ጋር ነው ያዋረርኩሽ? መልሽልኛ። አይ በቃ ማብራሪያ ነበር የፈለኩት ከዚህ በላይ ምንም ነገር አልፈልግም። መልሽልኛ ሀይሚ። አሁንም እኮ ምንም ማብራሪያ ምናምን ስለነገሮች ምንም የነገርኩሽ ነገር የለም

እኔ አልፈልግሽም እኮ ነው እያለች አለ። ከእዚህ አልፈልግሽም ያላት ለምንድን ነው? አልፈልግሽም ያላት ምክንያት በፊት አልተናገረም። ሌላ ኬስ ከነበረ ለምን አልተናገረም? በምን ምክንያት በእኔ በእሷ ምክንያት አላውቅም። የትኛውንም ነገር ይሁን ከእሷ ጋር ግን ያልተስማሙበት ነገር እሱንም ማመን ትችያለሽ፣ እንደፈለግሽ አምነሽው። እኔ ማንንም አላምንም ከዚህ በኋላ ራሴን ብቻ ነው። ለምን እኔ እኮ ነገርኝ እየጠየቅኩሽ ያለሽ ቀጥታ ዳይሬክት እንደዚህ ነው ብለሽ መልሽልኝ። ምንድን ነው እኔ አንቺ እንዳላስከብርሽ ያደረኩት፣ ምንም እንዳላረክ ያደረኩት ቦታ ንገሪኝ። ከሷ ጋር ያለ ቅርበት እሺ፣ ምን አይነት ቅርበት? እኔ ሰው ነኝ እኮ አይደለ? ከየትኛውም ሰው ጋር ሰው ይገናኛል እኮ አይደል? እና እንደዚህ እኔ እገልልሻለሁ እሱ ምን እንደሚፈልግ ከኔ ከኔና አንቺ መሀል ምን እንደሚፈልግ እጠይቀዋለሁ። አምነሹ ከሆነ ተቀጣያታለች። ግን እኔ እዛ ጋር ስነስርዓት ይነ አያገባሽም ስለሱ ሲጀመር። እኔ ነሽ እንዳትወሪ ገብቶሽ ሲጀመር። ይኸውልህ፣ እኔ ለቤተሰብም ለእኔም ግልጽ እንድታደርግ ስለፈለኩ እንጂ ከዚህ በኋላ ማንም በሱ ጉዳይ እንዳይጠይቀኝ። ምክንያቱም የሚያወራበት መንገድ ራሱ በጣም ነው የሚያስጠላው። ምንድን ነው የሚያስጠላው? አንቺ የምትናገሪው ነገር ምን እንድናገር ነገር ተረጋግተ ለማሳየኝ ያልኩኝ ማይብ እኮ አይደለሁም አልኩሽ ነገር አይሚ አንቺ የምትናገሪው ነገር እኔ ጎበዝ ልጅ የሚያስብል አይደለም። ገብቶሻል? በጣም የሚያናድር ነው። እሺ እኔ ጋር ባለው እውነት ገብቶሻል? እኔ ራሴን ስለማልክ፣ አንቺ የምታወሪው ነገር እኔ ጋር ገብቶ ሰላም የሚወርድ አይደለም ነው በኋላ እግዚአብሔር ምና ምናም ብለሽ እኔ እኔ ብሩክ ጋ እኔ የወሰንኩ ቀን እንዳትመጭ። እኔ ላመንኩበት ነገር መቼም ምን እንደዛ ያላደርኩ ዳና ያዋጣሻል፣ ዳና ያዋጣሻል። እኔ ደግሞ እሱን ላገኘው ወንድ አረለኝሽ ይህን አክል እኔ ህይወት ውስጥ ገብቶ ምንም በማላውቀው ባላራኩት ነገር ላይ አንተ ነህ አንተ ነህ ህይወታችን ውስጥ ያስገባኋቸው። ከዚህ በፊት የት ተደራርሰ ተደራርሰ እናውቃለን? አንቺ እኔ እና አንቺ በጣም ዳኒ ነህ ህይወት ውስጥ ደርሶ ያውቃል። ቀለበት ስታስሪ ዝም ብዬሻለሁ። ነኝ አሚ አንተ መሰልከኝ፣ ሶስት ልናገርሽ ቀለበት አስረሽ ያው ሉኬዝ ላይ ዝም ብዬሻለሁ። እሱ አይመለከትም። ካልተመለከተኝ አንቺም አይመለከትሽም እኮ ምንም አያገባሽም። እኔ የፈለግኩትን ላድርግ የፈለግኩትን አድርግ። ካልተመለከተኝ አያገባሽም። አንቺ ስታወሪ ልክ ነሽ አይደል?

እንታያለን ላሳያው ነው እየተከበርክ አይደለም ምን አርግ የኔቱ ጋና ያላከበርኩሽ ነው ምንም ነገር ፕራንክ ተደራርገን አይደለ ከሳምንታት በላይ ፕራንክ ተደራርገን እናንቺ ኖርማል ነን አይደለ ዛሬ ያንን ፕራንክ አደረገ ብለሽ ኖርማል ሆነን እኮ አይደለም በቃ እኮ ረፊ ስሚኛ፣ ከዚህ በኋላ ስሚ፣ እኔ ምንም በማላውቀውና ባላረግኩት ነገር እንዳትናገሪ፣ እንድዝትብኝም፣ እንደዚህ እንድትነካኝም አልፈልግም። ምን በቃ ነገርኩሽማ እኮ እኔ ከዚህ በኋላ አይደለም ፈልጌ ለምን ህኛ አላገኘም ይሄድ ለምን ይሽ እኔ ብሩ እኔ አንቺ ስልክ ላይ ከደወል ወንድ አደረገ። እኔም ደግሞ አልደውልም። አክሰሳይ የፈለግሽን ታደርጋለሽ ከዚህ በኋላ እኮ እሺ፣ እንደፈለግሽ እንታያለን። አንቺ ግን ስሚኝ፣ በስራ ስሚኝ፣ እኔ ምንም በማላውቀው ነገር ደግመሽ እንዳትናገር። አንተ እኔ መስማት ግዴታ የለብኝም ደግመሽ እንዳ እንደ እንት እንዳትይ። ይሄው የምታወሪው ነገር እኔ የሚያናደኝ ነገር ነውሽ። እንኳን ተናገርሽ ስናገርክ እንዲህ ተናገርክና እንዳትይኝ አንቺ ምትናገሪው ነገር ምርቃት አይደለም። እነካሻለሁ፣ አንቺ ምንም አታመጪኝም። እነካሻለሁ። በስርዓቱ ነው እያወራሁሽ ያለው። ምንም በማላውቀው ነገር አትናገሪ። ስሜን አታጥፊው። ስሜን አጠፋሁ ምናምን አትበይ። እኔ ምንም ያጠፋሁት ነገር የለም። ያው ራሴን ሪስክ አድርጌ ነበር ያንን ስራ የሰራሁት። ይግባሽ ሰው አክብሮሽ የሁሉ ቀን ይቅርታ፣ ያስጠይቅሽ በስራ መመለስ አንቺ ስነ ስርዓት ይኖርሽ። ከእነ ዳኒሽ እንታያለን። ዳኒን ደግሞ አሳይሻለሁ። አትዛት ምን እንደማደርገው አሳይሻለሁ። አትዛት ምን? አትዛትብኝ። ዳኒ ነው ያልኩት። ምን ልታረገው ነው? እንታያለን። ግድ የለም። ልብ ይችላል። እችላለሁ። ይሁን፣ ቢያመኝም ጨክን። አንተን ሚጠላ አረኒ ሰንጀት ያለኝ ያም ፍቅር ባወራ አንደበት ስምህን እንዲያወድሽ